እባክሽ እንደዚህ አታስቢ። የሚፈጠረው ነገር እኮ አናቅም። አሁን እኔ እና አንቺ እንገናኛለን ተባብለን ነው የተገናኘ ነው የሚፈጠረው ነገር እኮ አናቅም። አይ አይ ከዚህ በኋላ ምንም ሊፈጠር አይችልም። ይላ እኔ በጣም እየፈራሁ ነው። ልብ እንዳይቀየርብኝ ፈርቻለሁ። እኔ ንጹሕ ፍቅርን ያየሁት በአንቺ ነው። አንቺን ማግባት የምፈልገው ሴት ስለሆንሽ ብቻ አይደለም፣ ግን ደግሞ ምን ማድረግ እንዳለብኝ አላውቅም። እሺ አትሂድ፣ በቃ ኢላ ከኔ ጋር ኑን እሱ አብረን እንኑር ይሄ አባቴ ውሳኔ ነው። ከአባቴ ውሳኔ ደግሞ መውጣት አልችልም። አባቴ ለእኔ ሁሉ ነገር ነው። አባቴ ማጣት አልፈልግም። እናቴ አሁን ደግሞ ልብ ድካም አለባት። የሆነ ነገር ሆና ትሞትብኛለች። ላ እሽን ስቆይ እኔ አላሳዝናም። ኤላ ባክን እባክን ትተኛት ሂድ። በጣም ይቅርታ ላ ሰላም፣ ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ያለኝ እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሳብስክራይብ በማድረግ ቤተሰብ ሁኑ። ነባሪ የሆናችሁ ደግሞ ላይክ ሸር እያደረጋችሁ አበረታተኝ። ወደትዬ ዛሬ ደግሞ የመጣሁላችሁ አደይ ድራማ ባለፈው በክፍል ሰላሳ አቋርጠ ነው ነበር። አሁን ደግሞ በክፍል ሰላሳ አንድ መጥተናል ማለት ነው ወደትዬ ባለፈው ባለፈው የኤላ ሀብል ፍቅርና ኤሎ ሰርቀውት እንደነበር ነው ያቋረጥ ነው ማለት ነው። እንደዚህ እጃቸው ላይ ያለ ሀብሉ ለአደይ እያሰቃየቷ እንደነበረ ነው ያቋረጥ ነው። ዛሬ ደግሞ ለሚ ለአደይ ምናለቻት አዴ ለለም ምናለቻት? ልም ግን የት ነው ያለው ለምለም የት ነው ያለው? ሀብል የእለ ሀብል የት አለ ያለቻት። ይኸው እዚ ላይ ያለ ያለቻት ማለት ነው። እሷ ማሳየቻት እና ስጠኝና ልስጠው ለኤላ ልስጠው አለቻት። እሷ ደግሞ አይ አይሆንም፣ አንቺ አሁን አንቺ ከሰጠሽ ላንች ነው ሌባ ብሎ የሚይዝሽ ላንች ነው። አሁን ግን የፍቅር የፍቅር ወደ ፍቅር የምዞር የነበረው ወደ አንች ነው የሚዞረው አሁን ግን ዝም ካልን እኔ ለፍቅር ላንቺ እንደት አድርጋ እያሰቃይች እንዳለ አሳያት አለሁ ብላ ሄደች ማለት ነው። ውድት ዬ አሬ ደግሞ አሟት ነበረ አሟት እያለ ምን አለቻት? ፍቅር ነይ ጥረጊ አለቻት ወረቀት ወረቀት በወረቀት አድርጋው መሬቱ ምድሩ ማለት ነው እያቆሸሸችው አውቃ እያቆሸሸችው፣ አጽድታው ነበርእና እና እሷ ደግሞ አውቃ አቆሸሸችው። እና ነያት አለቻት። እሷ ኮ ፍቅር ምን አድርግሽ ነው? እኔ እኮ አሞኝ ነው ያለው አልቻልኩም እኮ አለቻት። እኔ እና ምን አገባኝ እኔ እኔ ምን አገባኝ፣ ሳትሰሪ ልትበይ ነው እንዴ ታዲያ ስሪ ስሪ አለቻት ማለት ነው። ከዛ ዳዊት መጣ እየጠረገች እያለ ፍቅር። አደይ ምን ሆኖሽ ነው አላት ዳዊት። አልቻልኩም ራሴ ያሞኛል አለቻት እና ታመሽ እያለ ነው እንደ የምትሰሪው አላት። እሷ ደግሞ ምን አለችው? እና ምን አደርግ ብላ ነው ስራ ስራ እኮ ነው አላት እሷ ደሞ አለችው። እሱ ደግሞ ምን አላት? አንቺ ካለች እኮ ነው ስራ የሚሰራው አንቺ ጥና ካለች ነው እንጂ አንቺ ከታመምሽ ጉዳቱ ነው የሚበልጠው እና ጤናሽ ነው ማስቀደም ያለብሽ፣ እያመመሽ መስራት ያለብሽ ማላት እሷ ደግሞ አውደ ብይ አንተ ብቻ ነው እንደዛ አድርጋ የምታስበው እንጂ በፍቅር ዓይን ከሆነ ፍቅር እንደዛ አድርጋ አታስበኝም። እየታመምኩ ቢሆን ስር ነው እያለች እያሰቃየችኝ ያለችው አላት፣ አለችው ማለት ነው። እሱ ደግሞ አይዞሽ፣ እንደ ጨለማ አይቀርም አንቺም በተራሽ ያልፍልሻል፣ አላይዞሽ ይሄ ችግር ሁሉ ያልፋል ብሎ አጽናናት ማለት ነው። እንደዚህ እያደረገ ተቀመጭ ብሎ አግዟት እሱ እየጠረገ እያለ ፍቅር መጣች። ፍቅርና ኤሉ መጡ። ኤሉ ምን አለችው? አንተ ምንድን ነው የምትሰራው? አለችው ሁለቱ ማለት ነው። ፍቅር ምን አገባሽ? አማት ነው ያለው። ተቀመጭ፣ ከቻልሽ አንች ጥረጊው፣ ካልቻልሽ ደግሞ አፍ ይዘሽ ዝም በይ። እኔ አግዛት አለው አላት ማለት ነው። ምን አገባኝ እኔ ምን አገባኝ፣ አድርገ ክብርህ እያወረደች እያለችች ሰች ሰራተኛ ድሀ ሰራተኛ ምናምን እያለች ወጣች ማለት ነው። እና ኤሉ እንደዛ ከዛ ኤሉ ምን አለቻት ወደ ኩሽና ቤት ሄዳ እያለ አደይ ምን አለቻት አንቺ ለምንድን ነው ለወንድሜ መጀመሪያ ተማከሩ። ፍቅርና ኤሉ ተማከሩ ምን ማድረግ አለብን ተባባሉ ማለት ነው። እኔ ኤላ ኤላ የራስሽ ማድረግ ከፈለግሽ መጀመሪያ ለአደይ ከዳዊት እናጣላት። ከዳዊት ካጣለናት በኋላ ዳዊት የኔ ይሆናል። ከዛ ደግሞ አንቺ ደግሞ ለምለም ለለምለም ከኤላ እናጣላለን አለቻት ማለት ነው። ከዛ ኤሉ ምን አለቻት ለአደይ ሄዳ አንቺ ለምንድን ነው ለወንድሜ አፈቅርሃለሁ እያልሽ ከእኔ ጋር ሁን እያልሽ እያስቸገርሽዋለሽ አለቻት። ማን እኔ አለቻት። አዎ፣ አዎ አንቺ አንቺ እኮ ለወንድሜ አትገቢውም። አንቺ አንቺ ለወንድሜ እንደዚህ እያልሽ እያስቸገርሽዋለሽ። ከአሁን በኋላ አደይ አስቸግረኛለች ብሎሻል። ከአሁን በኋላ አጠገብ እንዳትደርሺ አለቻት፣ ማለት ነው። አትመጥኙም፣ ጭራሽም አትመጥኙም አለቻት። እሷ ደግሞ ተናዳዝም አለች። ለዳዊት ደግሞ ሄዶ ምን አሉት ምን አለችው ኤሉ አደይ እያሳቃየችኝ ነው ወደ ወደ ኤላ ቤት እንዳትሄጂ ብላ አስፈራረችኝ አለቻት እየመረች ነው አደይ ኤሉ እርግጠኛ ነሽ እኔ እጠይቃታለሁ እርግጠኛ ነሽ አለቻት አላት ማለት ነው ፍቅር ደግሞ አዎ አዎ እኔ እኔ ባልደርስላት ኑሮ ትሞት ነበር እኮ እህትሽ አታገኛትም ነበር አለችው ማለት ነው ከዛ ተናዶ ለአደይ ሁደ ጠየቃት ለአደይ ሄደው ስጠይቃት ልጠይቃት አደይ ስላት ዝም በል አለችው። እኔ መቸ ነው እኔ አስቸገርኩ? መቸ ነው እኔ አፈቅርሃለው ከእኔ ጋር ሁን ብዬ አስቸገርኩ? መቸ ነው ያንተ ወደ እኔ ገልብጠህ የራስ ወደ እኔ ገልብጠህ ትናገራለህ? እንዲ አለችው። እንደ ተረጋጊ። እኔ እንደዛ ላልኩም፣ ግን ለእህቴ እኔ ወድሻለው፣ ለእህቴ ግን ከአሁን በኋላ ይሄቲ አክብርያት ለይሄቲ አጠገባ ላይ እንዳትደርሽ ያላት ማለት ነው። ዳዊት እውነት መስሎት ማለት ነው። እነሱ ግን እየጠነሰሱ ነው፣ ሊያስጣሏቸው፣ ለዳዊትና ለአደይ ሊያጣሉ ማለት ነው። እሷ ደግሞ ዳዊት፣ በጣም አዝናለው፣ ከአንተ እንደዛ አልጠብቅም ነበር፣ ግን በጣም አዝናለው ብላ ሄደች ማለት ነው። ከዛ ምን አለች? ምናለች ፍቅር ለኤሉ ኤላ ቤት እንሄድና ቁልፍ ካለሽ መክፈቻ ካለሽ ክፍያችሁና ሀብሉ እዛ ላይ እናገኘዋለን። ከዛ ለምለም ከቤት እንዲያባራት እናደርጋለን አለቻት። ከዛ እንደዛ ብለው ተማክረው ተመካክረው ተመካክረው ሄዱ ማለት ነው። ተመካክረው ሲሄዱ ቁልፍ ከፍተው ሲሄዱ ማለት ነው ምናለ ኤላና ኤላና ለም ነበሩ። ምናልባቸው ለነሱ ለ ለለምለም ምናለቻት አዴ ትፈልጊያሻ ትፈልግሻለች። አዴ በጣም ታማለች። በጣም በጣም ታማለች እና ልትናዘዝ ዝዝ ትፈልጋለች። ልትሞት ደርሳለች። እና ሂጂ ወደ ወደሷ እየጠራችሽ ነው። የምነግረሽ ነገር አለ የምናዘዘው ነገር አለ ብላሻለች አለቻት ማለት ነው። ኤሉ ለ ለኤላ ደግሞ ባርኩ እየጠራህ ነው አሉት ማለት ነው። በቃሽ ብለው ሲመጡ ከኋላቸው ተከትለው ወደ ቤት ገቡ ማለት ነው። ወደ ገቤት ገብ ልሰርቁ ምክንያቱ ሀብሎ ለምለም ሀብሎ ቤት አስቀምጣው ይሆናል። አቤቱ ላይ ካገኘ ነው ደግሞ ቤተ ላይ አገኘ ነው ብለን ለእላ እንሰጠዋለን። ከዛ ለለምለም ያባራታል ብለው አስበው ማለት ነው። ግን አልተሳካላቸውም። ሁሌም ጠማማ ነገር የሚያስብ ሁሉ አይቀናውም ማለት ነው ሳይዋረድ አይቀርም ቅንቅን ካሰብ ደግ ደግ ካሰብክ ደግ ይገጥመሃል የማይሆን ነገር የምታስብ ከሆነ ደግሞ ተጠርፎ ወደ ራስ ችግር ወደ ራስ ነው የምመለሰው እና እነዚህ ደግሞ እንደዛ አደረጉ ማለት ነው ከዛ ለምለም ወደ አዴይ ቤት ስትሄድ አዴይ ምን ሆነሽ ነው አሞታላልኝ እኮ አለቻት እረ ምንም አላመመኝም ትንሽ ራሴ አሞኝ ነበር፣ አሁን ደህና ነኝ አለቻት ማለት ነው። እንዲህ በጣም አጋነው እኮ ነው የተናገሩት። አሟታል እየጠራችሽ ነው አለው። የት ነው ያሉት? አሁን እነሱ ቤታችን ነው ያሉት አለቻት። ማለት ነው። ከዛ ዳዊት ጠራት ለአዴ ጠርቶ ይቅርታ ይቅርታ አድርግልኝ ነይ አላት። ማለት ነው ምግብ ትሰሪ እስኪ ላስቸግረሽ አላት። እሺ ምንድን ነው የምታስቸግረኝ አለችው። ተጣልተው ነበር ማለት ነው። ከዛ ፊልም እያየሁ መበላው ምግብ ስሪልኝ በናትሽ አላት። እሷ ደግሞ እሺ፣ ችግር የለውም ብላ ልትሄድ ስትል ከዛ መለስ ብላ ምን አለችው? ዳዊት ግን አለችው። አቤት አላት። መቼ ነው ያስቸግርኩ አፈቅርሃለሁ ከእኔ ጋር ሆን ብለ ብዬ አስቸገር ኮስ መቼ ነው የራስ ወደን አዙረ ትናገራለህ እንዴ? አለችው እንዴ፣ መን አለሽ ማነው እንደዚህ አለሽ? እኔ አላልኩም ተሳስተሻል፣ አላት እሷ ደግሞ አይ፣ ኤሉ በጣም አጸያፍ ነገር ነው የተናገረችኝ ለወንድሜ እንደዚህ ብለሽ እያስቸገር ሸው ነው ብላ ልትመታኝ ደርሳለች አለችው ማለት ነው። ማን ኤሉ እንደዚህ አለች? አዎ ብላኛለች አለችው ማለት ነው። እና እኔ በፍጹም አላልኩም። እና ያንቺ ነገር የተናገሩኝ ውሸት ነዋ፣ እየተጫወትብን ነዋ፣ ለእኛ ለማጣላት ነዋ አላት። ምን ምን አሉ አለችው። ለእኔ ወደ እላ ቤት እንዳትሄድ እንዳትሄጅ ወደ እላ ቤት ከሄድሽ እገልሻለሁ ብላ አስፈራራኛለች። ብላኝ አለች አለ ማለት ነው አለችው። እንደዛ አለችኝ፣ እንደ እኔ በፍጹም አላልኩም እንደዚህ ማለት ይቅርና እሷ ልትመታኝ ስትመጣም እኔ አልመልስላትም እኮ አለችው። በቃ እሺ፣ ይቅርታ አድርግልኝ፣ በእኛ ለማጣላት ነው፣ ይቅርታ አድርግልኝ አላት ማለት ነው። እሺ፣ ችግር የለውም አሁን ምግብ እሰራልሃለሁ ብላ ወደ ምግባ ወደ ምግቡ ሄደች ማለት ነው። ወደ ምግብ መስራቱ ሄደች። ፍቅርና ኤሎም ወደ ስርቅ ለሰርቆ እየበረበሩ የኤላ ቤት እየበረበሩ እያለ መጣ መጣችሁ ማለት ነው ኤላ እንዴ፣ ምን እየሰራችሁ ነው አላቸው። ምን እየሰራችሁ ነው አላቸው። እንዴ ኤላ፣ ኧረ ምንም አላደረግንም፣ ምንም አላደረግንም አሉ ማለት ነው ከዛ በክፍል ሰላሳ ሁለት እስከምንገናኝ ላይክ፣ ሸር፣ ሳብስክራይብ እያደረጋችሁ ጠብቁኝ ማለት ነው። ወዳችዬ ውድድድ አደረጋችኋለሁ እወዳችኋለሁ መልካም